አርፈናል ያላረፈ ካለ ዛሬ አሳርፈዋል። በእውነት ተሸክሞ ይመጣ ካለ ዛሬ እንዲህ እላዩ ላይ ጥለኑ። አትዘኑለት። ይከብደው ይሆን ብላችሁ ሰማይና ምድርን በቃል ደግፎ የያዛውን ያንተ ነገር አሁን ጣሉት እላዩ ላይ ይኸው፣ እንካ በሉት። ምላ አርገው ሲል የፈለከውን ውሰደው ብቻ አየ የተላላጠውን ትከሻህን ዘይት ያፈስበታል፣ ይፈውሰዋል። ጥግና አድርጎ ቀና ትላለህ። ረጅም ዘመን ጎብጣ የነበረች አንዲት ሴት የሚል ቃል አለ። ጎብጣ መጣች። የድካም መንፈስ ላይ ዋላ ይላል ህመም አይደለም ስፒሪት ነው መንፈስ ነው አለ ኢየሱስ ጉባኤ ውስጥ ሁሉ ለተመጣ ሰንበት ደግሞ አቀርም ደግሞ እግር ጥሏት ኢየሱስ የመጣ ቀን መጣች እንዴት ዓይነት ነገር መጣ እንደዚህ ብለቁ ይችላል ና ያላት መጣች የአብርሃም ዘር ናት አለ ኢየሱስ ከመፈወሱ በፊት ምን ማለት መሰለ እኔ አብርሃምን ስጠራው የድካም መንፈስ አላልኩ ማለት የአብርሃም ዘርሆና ሳለ ይሄ በላይዋ ላይ ተጭኗል አላው ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስልህ ኪዳኑ ይፈቅዳል ነፃ እንድትወጣ ታዲያ ከላይዋ ላይ ሲሰብረው ቀና ለች ረፍት ኢየሱስን በመጠጋ ተርፈናል። ሕይወታችንን ድቅቅ ያደረገው ነገር ከላያችን ላይ ተነቅሏል። እንደ ልጅ ነው እየቦረቀን መኖር ያለብን። ልጅ አባቱ ጋር ሲመጣ የሚሆነውን ነው መሆን ያለባችሁ። እስቲ አሜን በሉ። አንተ ላይ ለመፍረድ ዙፋን ላይ እየተቀመጠ አምላክ አይደለም። ቢታይ የሚገባው አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልጥል ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ምንም ነገር ልጄ ሲነግረኝ አይፈራኝም። ትችላለህ አትችልም ጥያቄው አደለምሽ። ዳዲ ስ እንትን አርግ ነው የሚልህ። በእግዚአብሔር ፊት እንደሱ። እኛ ኮ ክፎች ሆነ ለልጆቻችን እንዲህ ካረግን፣ እሱ እኮ እኔን ለማዳን ኮ ልጁን ከፍሏል። እኔ ኮ ሳምባዲ ለማዳን ኮ ልጄን ኮ ከፍዬ አላቅም። እናንተ ለማገዝ ምንድን ነው ጥላውን ያዋጣሁ ካላችሁን? ጊዜ ጊዜን ያዋጣሁት ምን ያዋጣሁ ሌላ ምንም ማጥናት መቀመጥ መጸለይ ስለ እናንተ ማሰብ ጊዜን የሰጠሁት። ተሸክም የሮጭ የማቆሶ የለም እዚህ ውስጥ ጉልበት አላዋጣውም። እግዚአብሔር ጥላውንን የራሱ ለማድረግ ልጁን ኢየሱስን ከፍሏል። ምን ያህል ቢወድህ ነው? ምን ያህል ቢራራልን ነው? ኑ አለ ኢየሱስ። ወዴት? ወደ እኔ ኢየሱስ። ወደ ራሱ ነው የጠራን። አቤት ነው ላሳርፍ። ተንከራትቼ መሞቴ ነው ስትሉት ላሳርፍ። ናረፈ ናረፍ ኔ ሸክሜስ እኔ ልውሰደው አምታው ሊገለኝ ነው። ላይ ላይ ተጭኖ ተጭኖ። አምታው ዘይት ያፈስብሃል፣ ይፈውሰሃል፣ ነፃ ያወጣሃል። መሳቅ ትጀምራለህ፣ መዘመር ትጀምራለህ። ተንብርክካ አትነሳም፣ ትጸልያለ፣ ረጅም ሰዓት። ነፃ ነህ። ምንም ነገር ላይኖርህ ይችላል። መሬት ላይ ሰው አለኝ የሚለው ላይኖርህ ይችላል። ጌታ ግን አንተ ውስጥ አለ፣ መንፈስ ቅዱስ ግን ይከብሃል። ይህ ነው እረፍት።